አሁን ሽንኩርት ማቁላላት ይዘናል ማለት ነው፣ ያው ገና ብዙ ነገር ይቀረዋል። ዘይት ተጨምሮ አለ ገና ሞራው ነው። ሞራው አዎ፣ ዘይት ገና ነው። አይደለም ነው ገብቷል።

ማሻላህ ተባረከላህ። እንግዲህ ወጣችንን በዚህም መልኩ ሰርተን ጨርሰናል ማለት ነው። እንግዲህ ፍጡር ተጠርታችኋል እና ፍጥረ የረመዷን ፍጡር ተዘጋጅቷል። ዛሬ ላይት እንኳን የለውም። ብዙ በቃ ይሁን